ሰሞኑን ሚዲያ ላይ እጅግ መነጋገሪያ የሆነው ጃኒ በድሬዳዋ ፖሊስ ቁጥጥር ስር መዋሏ ነው። በድሬዳዋ ፖሊስ ቁጥጥር ስር ውላ ሰኞ ሁለት ፍርድ ቤት እንደምትቀርብ ተሰምተዋል። ስለዚህ አዳዲስ መረጃዎችን እሰጣችኋለሁ። ምን አድርጋ ነው የታሰረችው የሚለውን እስከ መጨረሻው ስትቆዩ የምትሰሙ ይሆናል። እንዲሁም ደግሞ ለሰባት ዓመታት ያህል የቤት ሰራተኛ ሁና በቤታቸው ስታገለግላቸው የነበረችዋን ሴት ድል ባለ ሰርግ የዳሩ ቤተሰቦች እጅግ በጣም ምስጋና እየተቸራቸው ይገኛል። እስከ መጨረሻው ስትቆዩ ስለዚህም እነግራችኋለሁ። እንዲሁም ሌሎች አስቂኝ አዝናኝ ቪዲዮዎችንም ሰብስቤላችሁ መጥቻለሁ። በቀጥታ ወደ መረጃዎቹ እንለፍ። ላይክ ሰብስክራይብ እንዳይረሳ በዚህ

ለአንቺ ሀያትሽ ለሱ ደግሞ አባትሽ፣ ተማሪዎች እያለ አባትሽ ልክ እንዳችን ንጹህ ነበር። እውቀት ጠላቱ ነበር። ወላጅ አምጣ ተባለ። አባትዬውን ጠሩት ትምህርት ቤት። ለአንቺ ሀያትሽ ማለት ነው እንግዲህ። ምን ሆነ ነው ተባለ። ለምንድን ነው ልጅ የወለድከው? አባትሽን እኮ ነው ልጅ ስለነበር አባትሽን አንቀጣውም ብሎ በሰዓቱ ደግሞ፣ ካላወቅሽ እውቀት የለሽ ማለት ወይ ትረሸኛለሽ ወይ ውትድርና ነገር ነው ሰሜን። አታቆላምጣ አሁንም እየነገርኩ ነው አባትሽን

በነገራችሁ ላይ ይሄ ልጅ በጣም ብዙ ጫና እየደረሰበት ነው። ዩኒቨርሲቲ ውስጥ እስከ መደብደብ ድረስ ደርሷል እና ዊዝድሮ ለመሙላትን ተገድጃለሁ ያለው ብሏል። ታይ እንግዲህ ወንድነት ባህሪውን ያጣ ነው የሚመስለው። እንደ ሴት ነው አክት የሚያደርገው፣ አወራሩ፣ ሪያክሽኑ፣ ነገሩ የሆነ ሴቶች ላይ የምታዩትን ነገር ያውን፣ ቀበጥ ሴቶች ላይ የምታዩትን ነገር ነው የሚያሳየው እና እኛ ኢትዮጵያውያን ደግሞ እንዲህ ከካልቸር ወጣ ያለ ነገር ስናይ ከአይምሯችን ለመቀበል ፈቃደኛ ስላልሆነ አክሽን ነው የምንወስደው እና ይሄንንም ልጅ እንግዲህ ዊዝድሮ ለመሙላት አድርሰውታል ማለት ነው። ብቻ ይሄ ነው ያለው ነገር። ስለዚህ ልጅ የቤት ክራይ ደርሶብኝ ይባስ ብሎ ዘይቴ ሲያልቅ ከፋኝ፣ እንደገና ከፋኝ፣ እንደገና መረረ፣ የመረረ ተው ምረራ አገሬ እውነት ነው። የቤት ክራይና ዘይት እኩል አይምጣባችሁ ፈጣሪ ከእንዲህ አይነት አደጋ ይሰውራችሁ ነው የሚባለው። በእውነት ፈጣሪ ያው ከብዙ ነገር ይጠብቀናል። በጣም ፈጣሪ ከብዙ ነገር ይጠብቀናል። ዘይትና ቤት ክራይ እኩል ከመምጣት ይጠብቀናል፣ ከዚህም አደጋ ይጠብቀናል። ይሁትን ቪዲዮ እንግዲህ እግዚአብሔር ያሳያችሁ፣ የሆነውን አይታችኋል። ሁለት ሰው የጫነ ከሹፌሩ ጋር ሶስት ሰው ሞተር ማለት ነው ወደ ገደል ሲገባ ከኋላ ያለው ተንጠልጥሎ ድልድይ ላይ ይተርፋል። እንደምታዩት በቃ ይሄ እንግዲህ እግዚአብሔር በዚህ ቀን ነው የምትሞተው ብሎ ካልወሰነብህ በስተቀር እንደ ማትሞት የሚያሳይ በኢየሱስ ሳያው ቪዲዮን በጣም ነው የደነቀኝ። እኛ ሀገር አይደለም ግን በቃ በጣም አስደንጋጭ ነው። ትልቅ ድልድይ ውስጥ ነው የሄዱት ኤሌክትሪክ መብራት ሁሉ የተረፈው እና የተረፈውና ጋይስ፣ እግዚአብሔር ከእንዲህ አይነት አጣ አደጋም ይጠብቃችሁ ለማለት ነው። አሜን በሉ። ኮመንት ገንዘብ ስታገኝ ጠገብክ፣ ፌመስ ስትሆን አፈላህ፣ ስልክ አትደውልም፣ ሲደወልም አታነሳም ምናምን። ያኔ የት ነበር? የት አባክ ነበርክ ያኔ? ከከኪን እንደዛ ለማቋረጥ ሳክ በጣም ስራ በመፈለግ ብዛት ተንሻፎ እነዚህ ውሃ ልኩን አቶ በአንድ በኩል አዘንብዬ አራት ኪሎ ለአራት ኪሎ ፀሐይና አዋራ ሲበላኝ ስራ አገኘ። እንዴት ሆንክ ብለ ደውለልኝ ታውቃለ። የዛን የት ነበርክ ካላቸው ሰዎች ጋር አደለም። ኪሳቸውን ገልብጠው ያስይዙሃል። እንደ ውሻ የገቡበት ውስጥ ገባለ። ለምን ብሄደ ጽጋ አይገቡም። አብራቸው ገብተ ሳር ላይ ትተኛለ ናቸው። ታዲያ አሁን ምን ተገኘና ኔጋ ትደውላለህ ለምን? ባይዘጓችን ላይ ይሄ መጥፎ ቢያደርጉበት ጥሩ አድርግላቸው ቀኝህን ቢመቱ ግራህን ስጣቸው በሚል አባባል አላምንም። ቀኘን ከመታህ መንገጭለውን አርግፍለት በጥፊ ፊቱን ፊልተር አስመስሎ አጣመ። ካልቻልከው ደግሞ ሩጥ ካይደድ ብቻ ይውላ። ምን ለማለት ነው፣ የዛን የታች በነበርኩ ሰዓት አብረውኝ ስራ ሲሰሩ አብረውኝ ጊዜ ሲያሳልፉ ከነበሩ ልጆች ጋር አሁንም ከእነሱ ጋር ስራ በመስራት በጣም ቢዚ ስለሆንኩኝ አትደውል እንዳትደውል፣ ሸቃቢጥ አመሰግናል። ትንሽ ሲሳካላችሁ ጠብቀው ያው ምን ነው ኮራ፣ ምን ነው ጠገብክ ለሚሉ ሰዎች ይሄን ቪዲዮ ላኩላቸው። ባይዘወይ በቸገራችሁ ሰዓት ቼክ ማያደርጓችሁ ሰዎች ናቸው እንግዲህ ትንሽ እየመንቀሳቀስ ስትጀምሩ ትንሽ ማግኘት ስትጀምሩ፣ ጥጋብ መከራ ነው፣ አንተ ደግሞ ኩራት መከራ ነው ይላልና አበሻ። እንደዚህ ነው፣ በዚህ አበሻ ማውራቱን አይተው። ስለዚህ እናንተ መስራታችሁን ቀጥሉ፣ የሚያወራው ያውራ። ውሾቹ ይጨዋሉ፣ ዞኖቹ ይሄዳሉ ነው የተባለው፣ ግመሎቹ ይሄዳሉ እንደተባለው ማለት ነው። ስለዚህ እናንተ ጉዟችሁን ቀጥሉ፣ እንዳታቆሙ ለማለት ነው። ኤክስ የነበራትን ሴት መጥበስና ሪሌሽንሽፕ ውስጥ መግባት ራስን ከመግደል ወይም ደግሞ ሱሳይድ ከማድረግ እኩል ቫሊው ያለው ነገር ዴቪ ተናገረው ነገርና የደረሰኝ መልእክት እንዲህም አለ እንዴ የሚያስብል ነው። እንደው እኔ መፍረድ አልፈልግም፣ ግን እናንተ ሀሳብ ስጡበት። ደግሞ ግማሽ ሚሊዮን ተከታይ ልገባ ትንሽ ስለሚቀረኝ ፎሎ አድርጉ። ታሪኩ እንዲህ ነው። ፍቅረኛዬ ጋር አብረን መሆን ከጀመርንበት ቀን ጀምሮ ቺት አደርጋለች። ከኔ በፊት ሁለት ፍቅረኞች ነበራት እናም በጣም እንደጎዷት ነበር የነገረችኝ። ግን ሁለቱንም ታገኛቸዋለች። ለምን አገኘሻቸው ስላት ምንም መልስ የላት። ካረገችው ይልቅ ዝምታዋ በጣም ያናድደኛል። ትቻን ስሄድ አልቅሳ ይቅር በለኝ ትለኛለች። ፍቅር ውስጥ ስለሆን ይቅር እላታለሁ። ግን ሁለት ወር ሰላም ስንሆን ይጀምራታል። መልሳ ከአንዱ ጋር ትተኛለች። የመጀመሪያ ስለሆነች ይሁን ሌላ ነገር ይሁን ድጋሚ ይቅር እላታለሁ። እናም ስታጠፋ ይቅር ስል ይኸው አራት አመት ሆነ። ምናልባት አብራኝ ስትሆን ትተዋለች ብዬም ቤት ተከራየን ሽማግሌ ለመላክ ሽርጉድ ስል አረገዝኩ አለችኝ። እኔም አባት ልሆን ነው ብዬ ደስ ቢለኝም ግን ምን ያደርጋል፣ በወቅቱ ከሌላ ሰው ጋር እንደታየች ተነገረኝ። እኔም ከሷ ልስማ ብዬ ስጠይቃት አው ብላ መርዶ አረዳችኝ። እሺ ያረገስችው ከማን ነው ስላት ያንተ አለችኝ እንዴት ብዬ ልመናት? ዲኤንኤ እንዳላስመረምር አቅሜ አይፈቅድም። ወንድሜ ምን ትመክረኛለህ? ምን ላድርግ እባክህ? ግራ ገብቶኛል ይላል። እኔም ሐሳብ ለመስጠት ግራ ገብቶኛል። እስቲ እናንተ ምን ትላላችሁ? ፎሎ ማድረጋችሁን እንዳትረሱ። መልካም ጊዜ ቤተሰቦች እናንተ ምን ትላላችሁ? እጅግ በጣም ከባድ ነው። ወዲያው እንዳወቀ ትቷት ቢሆን ይሻለው ነበር። ከዕለት ወደ ዕለት ትስተካከላለች ምናምን ብሎ ላይክ ማሰቡ ይቅርታ ማድረጉ ምናምን ኖርማል ነው። ግን ይቅርታ አድርገህላት ተመልሰ ከእሷ ጋር መቀጠል ስህተት ነው ብዬ ነው ማሰበው እ ከሁለት ወንዶች ጋር ከአንተ ውጭ ከሁለት ወንዶች ጋር የምትገናኝ ከሆነ ኮቺ መቼም አትመለስም። አባቢ

እኛ ሰ ክሰኞ ታየ ነው ቆይተ የአመቱ ፍጥነት እንግዲህ እንደነገርኳችሁ ሁለት ሺህ አስራ ሰባት ሊያልቅ ነው ሰኔ ላይ ደርሰናል። ጋይስ ምን ታስባላችሁ? ይሄ ሩጫ በጣሪ ሆይ ምንም ሳንይዝ ምንም ሳይጨበጥ። ለማንኛውም በዚህ ሳምንት ሌላኛው በጣም መነጋገሪያ የነበረው ጉዳይ የጃኒ ወይም ስመኝ ገብሩ ነው። ጃኒ እንግዲህ በድሬዳዋ ፖሊስ ታስራለች። ውድ ቤተሰቦቼ፣ በጣም አስደንጋጭ ዜና ነው ለአድናቂዎቿ። ግን እስኪ ዜናውን እንስማ ስመኝ ገብሩ ወይም ጃኒ በመባል የምታወቅ ቲክቶከር በቁጥጥር ስር ውላለች። ለምን ታሰረች? ምክንያቱ ምንድነው? አጭር ድርድር መረጃ ይዤላቸው መጥቻለሁ። ከኢትዮጵያ ከኢትዮጵያን ቲክታክ በርካታ ተከታዮች ካሏቸው ሰዎች መካከል አንዷ የሆነችው ቲክቶከሯ ጃኒ በፖሊስ ቁጥጥር ስር ውላለች። የፖሊስ ምንጮች ለዛሀበሻ እንደገለጹት ከሆነ የጃኒ ከሳሽ የድሬዷ ከተማ አስተዳደር ነው ከቀናት በፊት በቲክቶክ ፕላትፎርም ላይ የድሬዳዋ ነዋሪዎችን አስነዋሪ ንግግር በመናገሯ ምክንያት የተለያየ ውግዘት ሲቀርብባት የነበረችው ቲክቶከሯ ጃኒ ትላንት ሐሙስ ግንቦት 28 ቀን 2017 ዓ ም በቦሌ ክፍለ ከተማም ፖሊስ ቁጥጥር ስር ልትውል እንደቻለች ይታወቃል። ቲክቶከሯም የድሬዳዋን ህዝብ በጅምላ ያልተገባ ነገር መናገሯን አስመልክቶም የይቅርታ ቪዲዮ ሰርታ የነበረ ቢሆንም ይቅርታዋ ግን ተቀባይነት ሊያገኝ አልቻለም። በርካታም የድሬዳዋ ተወላጆችን አስከፍቷል። የቲክቶከሯ ክሳሽ ከሳሽ የድሬዳዋ ከተማ መስተዳድር ሲሆን ከስፍራው የመጡ የጸጥታ ሰዎች የፍርድ ቤት መያዣ ትዕዛዝ እንደያዙና በምትገኝበት አካባቢ ያለ ፖሊስ ጣቢያ እንዲተባበራቸው ተነግሮ ስለነበር በዚያ አግባብ መሰረት በቦሌ ክፍለ ከተማ ፖሊስ መምሪያም በቁጥጥር ስር ልትውል እንደቻለች የፖሊስ ምንጮቻችን ነግረውናል። በቀጣይ ቲክቶከሯ ወደ ድሬዳዋ እንደምታመራና ክሷም በዛ ላይ ሊታይ እንደሚችል የፖሊስ ምንጮች ይነግረዋል። ከቅርብ ጊዜያት ወዲህ በቲክቶክ ላይ ያሉ ተጽዕኖ ፈጣሪ የሚባሉ ወጣቶች ወይም ግለሰቦች ለመታወቅ በሚል የተለያዩ ግለሰቦችን ወይም ቡድኖችን፣ ሃይማኖቶችን በማንነታቸው በመተቸት ወይም አስነዋይ ነገሮችን በመናገር ለታዋቂነት ዝና እንደሚጠቀሙበት እና ለጊፍት መሰብሰቢያ እንደሚያደርጉበት የተለያዩ ሰዎች አስተያየት ሰጡ ይሰማል። ጃኒ ታስራለች፣ ፍርድ ቤት ሰሞኑን ትቀርባለች። ያው እነ ሊያሾም እንግዲህ በጣም ይቅርታ እያሉላት ነው፣ ለእሷ ማለት ነው። እስኪ ሊያሾ ያለችው ላሰማቸው። ድሬዳዋ ፖሊስ ነው የከሰሳት ወደ ድሬዳዋ ነው ሄደችው፣ ዛሬ ሄዳለች ወደ ድሬዳዋ። ሰኞ ፍርድ ቤት ትቀርባለች። ነገር ግን አሁንም በጃኒ ስም ሁላችንም ሁላችንም ሶሻል ሚዲያ ተጠቃሚዎች ሰዎች፣ አንደኛ ነገር ጃኒ በጣም ትንሽ ልጅ ናት። ሁለተኛ ነገር ቤተሰቡ ዋን እናቷን ምስለዳ ልጅ ናት። ሶስተኛ ነገር ደግሞ ይሁን ምጣጣ ይመጣል ብላ አይደለም፣ ሁላችንም ይቅር ብለናት። እንዲሁም ደግሞ የድሬዳዋ ከንቲባ አስተዳደር፣ እባክን እባክን አጥፍታለች ተተሰርታለች። አዎ፣ ለሌሎች መማሪያ እንዲሆን ከዚህ በኋላ ሁሉም ታርሞ እንዲኖር ጥሩ ትምህርት ነው። ግን እባክህን እባክህን እባካችሁን የድሬዷ ህዝቦች፣ የድሬዷ የሐረር ልጆች በክፋት በክት በተንኮል አይደለም። እናንተም አክሴፕት አድርጓት እና ይቅርታ አድርጉላት። ህግ የያዘው ነው በይቅርታ እናንተ ይቅርታ ብታደርጉ ህግ የያዘው ነገር ነው። ነገር ግን በቃ አንዳንዴ ለማደግ ስትጥሩ የሚጥላችሁ የሚሰብራችሁ የሚከታተሏችሁ ሰዎች አሉ። ከባድ ነው። ለማንኛውም ላይቫን እንግዲህ ሪከርድ አድርገው ነው ጃኒን ያጋለጧት። ላይቭ ላይ ነው የድሬዳዋ ሴቶች ምናም ብላ የሆነ አላስፈላጊ ነገር እዚህ ጋር ማይወራ ነገር ነው ያወራችው። ስተት ስለሆነ በህግ ተጠይቃለች ማለት ነው። ይቅርታ ቢደረግላት ከልጅነት አንጻር ዝም ብላ እንደመጣላት የምታወራ አይነት ልጅ ስለሆነች ኤኒዌይስ፣ ግን ጃኒዬ በታሪክ አዲሱ ጥናት ደግሞ ባሎች ወደ ስራ ከመሄዳቸው በፊት ሚስታቸውን ስመው የሚወጡ ከሆነ ከሌሎቹ ማለትም ከማይስሙት ወንዶች አምስት አመት ተጨማሪ የመኖር እድላቸው ሰፊ መሆኑን ያሳያል። ይህ ጥናት የተደረገው ጀርመን ውስጥ ሲሆን ዶክተር አርቱር ናቸው ይህንን ጥናት የሰሩትም። በዚህም ታዲያ ሚስቶቻቸውን ስመው የሚወጡ ባሎችም አምስት አመት ተጨማሪ እንደሚኖሩ የተገለጸ ሲሆን ከዚህ ባለፈም ደግሞ ብዙውን ጊዜ የመኪና አደጋ አያጋጥማቸውም። ከዚህ ባለፈም ደግሞ ከሀያ እስከ ሰላሳ ፐርሰንት ተጨማሪም ገንዘብን የሚያገኙ ወይም ደግሞ ገቢ የሚያገኙ መሆናቸውንም በጥናቱ ላይ ተገልጿል። ስለዚህ ባሎች ሚስቶቻችሁን ስማችሁ ከወጣችሁም ይህንን ጥቅም ታገኛላችሁ። ሚስቶች ለባሎቻችሁ ይህንን መረጃ ላኩላቸው። መልካም ቀን። ሚስቶች ለባሎቻችሁ ይህን መረጃ ላኩ፣ እንዲሁም ባሎች እያያችሁ ከሆነ ሄዳችሁ ሚስታችሁን ሳሙ። ዕድሜ እንዲረዝም አትፈልግ መኪና አደጋ እንዳያጋጥመው አትፈልግ? ሚስቱን ስሙ። የሚወጣው ከማይስመው ይልቅ አምስት አመት ከፍ ያለ እድሜ ያለው እንዲሁም ደግሞ የመኪና አደጋ አያጋጥመውም። ያው በደስታ ስለሚወጣ ፖዚቲቭ ኢነርጂ ይኖራል ለማለት ነው። ይመቸኛል እንዲህ ዓይነት ጥናት። እናንተስ ተመቻችሁ?

አሳሩና ፍዳውን በተመሳሳይ ሳሳብ ነው ብሎ ትችላለ ስል በምክንያት ነው። የድሬዳዋ ፖሊሶች ይህንንም ሰውዬ ይሁልን ታየ መጣች ልናገር ፈልጋል ድሬዳዋ አሳሰራችኋት አለ ድሬዳዋ በብልግና ስድብ በኢትዮጵያ ታሪክ በሐረርና ድሬዳዋን የሚያክል ኢትዮጵያ የተፈጥሯል። በሱስ በጫፍ በሲጋራ በጥንቆላ ዩኔምት ባድ የተባሉ ነገሮች በሙሉ እንድትሰሚ ብዬ ነው መለፈሽ። አንቺ ጭምር ጠንቋይ ቤት የምትሄጂበት ምናቀው እናንተ ጋር ስንት ህዝብ በሚዘገንን ነገር የሚሳደብ የሚፈልቅበት ድሬዳዋ ድሬዳዋ ዘግናኝ ስድብ የሚሳደብ ኢትዮጵያ ላይ ተፈጥሮ አይታወቅም። ይቅርታ የጠየቀች ልጅ አሳደዳችኋል። እኔማ ማን ስለሆንኩ ጌታችሁ ስለሆንኩ ነው? አይ ነው ጌታችሁ ነኝ እኔ ከድሬዳዋ ብሶ። እናንተም የሰው ሰው እንዲህ ልታርቁ ስድባችሁን እናውቀዋለን። የሚዘገንን ማንነት አላችሁ። እና ከእናንተ ብሶ ይህችን ልጅ ስታሳቁ ድሬዳዋ መወለዳችሁን እንድትጠሉ ታደረገው ነበር። መፈጠራችሁን እንድትጠሉ ታደረገው ነበር። የሱሰኛ በጣም ሱሰኛ የጫት በሉ የሲጋራ በሉ የሺሻ በሉ የመጠጥ በሉ የምን ሱሰኛ ጎተራ ያለበት ክልል ድሬዳዋ ከተማ ድሬዳዋ ኤኒቲንግ በቃ ድሬዳዋ ሌላውን የመናገር እንኳን ድፍረት ሊኖራቸው አይገባል እንደዚህ ናችሁ ለማለት ድፍረት የሌለው በኢትዮጵያ ድሬዳዋዎች ናቸው እውነት ነው ሱስ ያለባቸው ሁሉ ነገር በቃ እዚህ ተስፋ የቆረጠ ህዝብ የሚኖርበት ነው ሌላ ግን ደግሞ ተስፋ ይቆልፉ ኢየሱስ ብትለው የጫት ብትለው የመጠጥ ብትለው የዱርዬነት ብትለው የምን ብትለው መናኸሪያ እንደ ላስ ቬጋስ ድሬ ይደዋል። ጃንዬን ፍቷትና የን ሰው እየሰሩልን የድሬ ፖሊሶች፣ የቪዲዮ የሚደርሳችሁ ከሆነ የን ሰው ያስገቡት። እስኪ ጃንዬን ፍቷትና በእናታችሁ። የተመታ ሰውዬ ጌታን ተቀብያለሁ መሳደብ ትቻለሁ አላለም። እሺ፣ በዚህ ሳምንት በጣም በጣም ትልቅ ኢትዮጵያዊነትን ያሳየ ነገር ተፈጥሯል። ኢትዮጵያዊነት እንዲህ ነው እንዴ ብለን እንደገና ደግሞ እንዳንተው ማለት ላይ ተስፋ እንዳንቆርጥ በአገራችን የሚያደርግ መልካምነት ታይቷል። ምን ማለት ነው? የቤት ሰራተኛቸው እነሱ ጋር እጅም አመት ያገለገለች የቤት ሰራተኛቸው እንግዲህ ድል ባለ ሰርግ ድረዋታል ማለት ነው። ይሄ ነው ኢትዮጵያዊነት። ማርያም፣ በጣም ነው ደስ ያለኝ። እዚህ ሰዓት በሰማሁት መረጃ በአዲስ አበባ በቤት ሰራተኝነት ስታገለግል የነበረችው ሴት አሰሪዎቿን ለነበራቸው ጊዜ በማመስገን የሰርጓን ሙሉ ወጪ በመሸፈን ሲድሯት የሚያሳይ ቪዲዮም በዚህ ሰዓት መነጋገሪያ ሆኗል። በሸጎሌ አካባቢ የነበረው ይህ ሰርግ ታዲያ የብዙዎችን ቀልብ የሳበ ሆኗል። ሙሽሪት ለሰባት ዓመት ያገለገለቻቸው አሰሪዎቿ ደስታሽማ ደስታችን ነው በማለት ድንኳን ተክለው በዲኮር አዳራሹን አስውበው ዲጄም አስመጥተው ከተሟላ ምግብና መጠጥ ጋር እንግዳ ጠርተው ድረዋታል። አሰሪዎቿ ከቤት አጅበው ወጥተውም በሰርጉ ላይ ሲጨፍሩም ታይተዋል። ታዲያ የመረጃ ምንጫችን ተጠያቂዎችን የሆነው ፊደል ፖስት አሰሪዎቿን አግኝቶ እየጠየቀ ሲሆንም ሰባት ዓመት ከኛ ጋር የቆየ ሰው የቤተሰብ አባል ነው የቤተሰባችን አባል ነው የዳር ነው የሚል መልስ መስጠታቸውም ተሰምቷል። ታዲያ እንደዚህ አይነት መልካም ሰዎችን ያብዛልኝ እያልኩኝ ኢትዮጵያዊነት አሁንም አልሞተም፣ በቃ ይሄ ቅንነት፣ መልካምነት አሁንም አለ መገለጫችን አሁንም አለ፣ ግን አብዛ በዚህ በክፋት ተሸፈነ ነው እንጂ፣ አሁንም እንደዚህ እንግዲህ የቤት ሰራተኛውን ድል ባለ ሰርግ የሚድር አሰሪ አለ ሲባል ታዲያ ደስ አይልም? በእናታችሁ እንዲህ አይነት መልካም ሰዎችን እግዚአብሔር አምላክ ያብዛልን፣ እውነት እውነት ያብዛልን። ለማንኛውም ለዛሬ ያመጣውላችሁ ቪዲዮዎች እነዚህን ይመስሉ ነበረ። ዘና ፈታ እንዳላችሁ በጣም እርግጠኛ ነኝ። መለፌዳው ነበርኩ በቀጣይ በሌላ ቪዲዮ እስክንገናኝ ከሰማንያ ፐርሰንት በላይ ሰብስክራይብ ሳታርጉ የምታየው ውድ ቤተሰቦች ሰብስክራይብ እያደረጋችሁ ገፋ ገፋ ገፋ አርጉኝ። መቶ ሺህ እንግባ እስኪ እንደሰትኛም። ስለዚህ በቀጣይ ቪዲዮ እንገናኛለን። ፒስ አውት።